በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ልዩ ስሙ ፓስተር ተብሎ በሚጠራው አካባቢ ነዋሪ የሆኑት ደሴ ኩምሳና ዘውዱ ካሳ ከዚህ ቀደም የነበረው መኖሪያ ቤታቸው አመቺ እንዳልነበር ያነሳሉ። አሁን በአዲስ መልክ ተገንብቶ በመረከባቸው ደስታቸውን ገልጸዋል። ኦና ነው ቤቱ፣ መቀመጫም የለም። ከዚያ መዘርዘፍ አደቅኝ፣ የዛ መዘርዘፍ አደቅኝ። እንደዛ ሲወጥፍ በቢቢቴ ውሃ ይፈሳል። እንደዚህ መከራ አይቼ አይቼ ፈጣሪ ለእኔ አያኛው ከጉድጓድ ነው ወጣሁ። ቤቴ በጣም አካባቢው እንዱ የተሰባሰበ ቤቶች ነበሩ እና በጣም የተጎሳቀለ ቤት ነው። ሽንት ቤት ራሱ በጣም የተጎሳቀለ ነበረ። እና እንዲህ እያለን ነው እስከዛሬ ለዚህ ደረጃ የደረሰ። እኔ በጣም በጣም በቃ እንዱ ዛሬ የተወለድኩ መሰለኝ። ተወልጄ ዛሬ ያገኘሁት መሰለኝ። በእውነት ነው የምልህ። እንደዚህ ያለ ቤት ንጹህ ቤት። የአዲስ አበባ ከተማ ከንቲባ አዳነች አቢቤ የከተማዋን ነዋሪ የቤት ፍላጎት ለማሟላት በትኩረት እየተሰራ መሆኑን ተናግረዋል። ቤት ለከተማችን ነዋሪዎች ሁል ጊዜ እና ዋነኛ ጥያቄ ነው። ይህንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩን በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። በአዲስ ከተማ ክፍለ ከተማ የተገነባው የጋራ መኖሪያ ቤትም የአካባቢውን ገጽታ የቀየረና ለኑሮ አመቺ የሚያደርገው ነው ሲሉም ከንቲባ አዳነች አቤቤ ገልጸዋል። የቤት ባለ እድለኞች ከዛ ከደሳሳ ጎጆ ወደዚህ ጽድት ወዳለ ወደሚያምር ቤት ለተሸጋገራችሁ እንኳን ደስ ያላችሁ። የአካባቢው ማህበረሰብ፣ አካባቢው እንደዚህ ጽድት ብሎ ቤት ብቻ ሳይሆን ጥሩ የመኖሪያ አካባቢ አግኝታችኋል። መጀመሪያ ወደዚህ ሰፈር ስንመጣ ገብቶ አፍርሶ ለማስጀመር እንኳን መግቢያው በጣም ችግር ነበረ። ዛሬ ያ መልክ ተቀይሮ መንገዱም ሰፋ ብሎ ህጻናት እየቦረቁ የሚጫወቱበት ቤት ብቻ ሳይሆን የመኖሪያ አካባቢም ሆኖ በማየቴ በጣም ደስ እንዳለኝ ለገልጽላችሁ ወዳለሁኝ። በክፍለ ከተማው ሰው ተኮር የሆኑ ልማቶች ነዋሪውን ተጠቃሚ እያደረጉ መሆኑን የገለጹት የክፍለ ከተማው ዋና ስራ አስፈጻሚ አይዳ አወል ናቸው። የምናስረክበው ቤት የአኗኗር ዘይቤ የሚያዳብር ሆኖ እንዲገነባ የተደረገ ሲሆን በአጠቃላይ 54 ክፍሎች ያሉት ባለ አምስት ወለል ህንፃ ለማስረከብ በመብቃታችን የተሰማንን ልባዊ ደስታ ወደር የሌለው መሆኑን እየገለጽኩኝ ነዋሪዎቻችን ከነበሩበት አስከፊ የኑሮ ሁኔታና ዘይቤ ተላቀው ወደ ተደላደለ የአካልና የስነ ልቦና ሁኔታ እንዲሻገሩ ለማድረግ ተችሏል። በቀጣይም በአካባቢው ለሚገነባው የጋራ መኖሪያ ቤት በከንቲባ አዳነች አበበ የመሰረት ድንጋይ ተቀምጧል።